አጼ ቴዎድሮስና የተዘጋው ዴር ሱልጣን። አጼ ቴዎድሮስ ዘመነ መሳፍንትን ገርስሰው በምትኩ አዲስ መንግሥትና ሥርዓት ለመዘርጋት አገርን ለማረጋጋት ሲጣደፉ የቱርክንም መንግሥት በጠላትነት ፈርጀውት ስለነበር የኢትዮጵያን ቤተ ክርስቲያን ቅዱሳት መካናት ንብረቶች ለማስመለስ ፋታ አላገኙም። የእንግሊዝ ቆንሲል ካፒቴን ከታሰሩበት አንዱ ምክንያት በ1855 ዓ.ም ኢትዮጵያውያን መነኩሳት ኢየሩሳሌም ድረስ ተጉዘው በኢየሩሳሌም የእንግሊዝ ቆንሲል ይሰጣቸው የነበረውን ድጋፍና እርዳታ ከማቋረጡም በላይ ከግብጾች ጋር ተባብሮ መቅደሳቸውንና ገዳማቸውን እንዳስነጠቃቸው ላጼ ቴዎድሮስ ያቀረቡት አቤቱታ እንደነበረ ከእስረኞቹ አንዱ ሚስተር ፍላድ ለእንግሊዝ መንግሥት መስከረም 18 ቀን 1859 ዓ ም በጻፉት ደብዳቤ ላይ ገልጸውታል። የኢትዮጵያ ነገሥታት ለኢየሩሳሌም የነበራቸውን ፍቅርና መንፈሳዊ ስሜት የእንግሊዝ መንግሥት ጠንቅቆ በማወቁ የኢትዮጵያ ቤተ ክርስቲያን ቅዱሳት መካናት ንብረቶች የባለቤትነት ጉዳይ አጼ ቴዎድሮስ ያሰሯቸውን ዜጎቻቸውን ለማስፈታት የሚረዳ መደራደሪያ ነጥብ አድርገውታል። እስረኞቹን ለማስፈታት ከንግሥት ቪክቶሪያ የተላኩት ልዩ ልዑክ ሚስተር ሃርሙዝ ራሳም አጼ ቴዎድሮስ እስረኞቹን ከለቀቁ፣ በአጸፋው የእንግሊዝ መንግሥት የኢትዮጵያ ቤተ ክርስቲያን ቅዱሳት መካናትን ንብረቶች በኢየሩሳሌም ለነበረው ቆንስላቸው ጉዳዩን ተከታትሎ እንዲያስፈጽም ትእዛዝ ለማስተላለፍ ዝግጁ እንደነበሩ ለንጉሡ በቃል እንዲገልጹ አዘውታል።